እያንዳንዳችን ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥታ መልስ የምናገኝበት ለይል ነው። ከነሱ ከራሳቸው ራሳቸው እንዳሉን ማለት ነው። እያንዳንዱ ከኡመት ውስጥ በኒ ላይ የዛሬ ለይል እስከ ጁምዓ ድረስ እስከ አስር ድረስ ባለው በኒ ላይ ሰለዋት የሚያወርዱ ሰዎች አላሁ ሱብሓነሁ ወተዓላ ሐታ ረደ አላሁ ሩሒ ሩሒን እስኪመልሳት ድረስ

እንዲህ ያለ ትልቅ ነማ ነው። እያንዳንዳችን የሚያስጨንቁን ብዙ ሓጃዎች አሉ። በተለይ አላ ስብን ታ ነቢ ለ ላ ሰለም እያንዳንዱ ሰው በዱኒያ ላይ ሁለት ጭንቀት ነው ያለው። ሁለት ጭንቀት ነው። ሙስሊም የሆነ ሰው ሁለት ጭንቀት ነው ያለው። እሱም ምንድን ነው? አንዱ በዱኒያ ላይ የምንበላለው የምንጠጣለው፣ እንደዛውም የቸገረው ነገር አህዋል፣ የዱኒያ ሀጃ፣ የታመመበት ሰው የተቸገረበት ቤተሰብ ማግባት የሚፈልግ ሪዝቁ እንዲሰፋለት የሚፈልግ ቤቱ እንዲሰፋለት የሚፈልግ ከቤት ክራይ ወጥቶ የራሱን ቤት እንዲኖር የሚፈልግ እንደገና እግረኛ ነኝ መኪና ስጠኝ፣ የሚለው የራሱ ንግድ ቤት እንዲኖር የሚፈልግ የራሱ የሆነ ከስብ እንዲኖር የሚፈልግ ስንት አይነት ሀጃ አለ። እና አንዱ የዱኒያ ሀጃ አለ። ሁለተኛው ደግሞ አኺራ ላይ መግፊራ ነው። ሁለተኛው አኺራ ላይ ከአላሁ ሱብሐነሁ ወተዓላ ማርታ ማግኘት ነው፣ ምህረት እነዚህ ሁለት ነገሮቹ ነቢዩ ለ ላ ለም በሰለዋት ውስጥ እንዳሉ ነግረውናል። ያ ሰሐቢይ ነቢዩ ለ ላ ለም አልጠይቃቸው፣ በእርሶ ላይ ሰለዋት እንድናርግ እንድናወርድ አዘውናል። ምን ያህሉን ከዚክሬ ምን ያህሉን በእርሶ ላይ ሰለዋት ማውረድ ላድርግ? ከዚክሮች ምችለውን ያህል እንግዲያውስ፣ አንድ ሶስተኛው ላድርግ? ብትጨምር የተሻለ ነው። እንግዲያውስ ግማሽ ላድርግ? ብትጨምር የተሻለ ነው። እንግዲያውስ ሶስት አንዱን ሌላ ዚክር አድርጌ ሁለት እጁን ሰለዋት ላድርጋለች ብጨምር የተሻለ ነው። ኢዘን ጠቅላላ ዚክሬን ሰለዋት ላድርግ አላቸው። ኢዘን አሉት እንደዛማ ከሆነ አሉት ቱክፋ ሀመክ ወይፈር ዘንቡክ አሉት። ጭንቀት የተባለ ትገላገላለህ፣ ወንጀል ይማራል። በቃ ይሄ ሁለት ነገር የሰው ልጅ በዱንያ ላይ ጭንቀት የሚያስጨንቀው ነገር። ለምን መንግስት ለመሆኑ አይፈልግም? ለምን የግብ አውሮፕላን እንዲኖር አይፈልግም? ዱንያዊ ላይ ለምን ሺሊጅ እንዲኖር አይፈልግም? ሐም ገምስ ከሆነ ድረስ ትፈረጅበታለህ። በአኺራ ደሞ ሰው መግፊራ ካገኘ ከአላህ ሱብሓነሁ ወተዓላ ከተማረ ምን ይፈልጋል? እነዚህ ሁለት ነገሮች ታገኛለህ ኢንሻአላህ። እና ይህን ከፊት ለፊታችን በማድረግ ሰለዋት አለ ረሱል ነብዛ መልካም ለይለተል ጁሙዓ እና ይሄን እንደም ደሞ ይሄን የመሰለ ሐዲስን የመሰለ ሰለ ነብዩ ሰለላሁ ዐለይሂ ወሰለም